የአሊያና የሚኔ ፍጥጫ አሁንም ቢሆን ቀጥሏል። ጂያን ባንድ በኩል ከሚኔ ለመራቅ እየሞከረ ሚኔ በተደጋጋሚ ነው የምትፈታተነው ነው። ሚኔ ለአሊያ ጂያን የመጀመሪያ ፍቅረኛ እንደነበረችው ፍንጭ ሰታታለች። ስሟንም ነግራን ነበረ። አሁን አሊያ ስለ ሷ ስለ መሪያም ለማወቅ በጣም ከፍተኛ ጉጉት አደረባት። ጂያንንም ስጠይቀው ለማውራት ፍላጎት የለውም። ስለዚህ በራሷ መንገድ ለማጣራት እየሞከረች ነው። ባንድ በኩል ደግሞ ከባለቀ ሰዓት ኦስካን ደውሎለት ዘሬን የእሱ ፍቅረኛ ከደሚር ጋር ባልተጠበቀ ሁኔታ ጋብቻ እንደምትፈጽም ነ ገብረውታል ከአሁን ካያ እያበደ ሲመጣ ይመጣ። ዘሪን እንደተባለውም ከደሚር ጋር ልትጋባ በጣም ጥቂት ሰከንዶች ብቻ ቀርተው ነበረ። በአንድ ጊዜ ነበረ ሰርጉ የሚፈጸምበት ቦታ የተበጠበጠው። ካያ እያበደ ነው፣ ብዙ ወንዶች ይዘውታል፣ ከሱ ጋር ይታገላሉ። ጂያንም ቢሆን ጣልቃ እየገባ ነው። ጂያን ሁሉንም ሰዎች ለማስቆም ይሞክራል። በአንድ በኩል ደግሞ ዘሪን ወደ ካያ ተጠግታ ትክክለኛውን ምክንያት እየነገረችው ነው። ይህም ሁለቱ አንድ ላይ መሆን እንደማይችሉ አንድ ባንድ እንዲህ ብላ ምክንያቶቿን ነግራው ወደ ደሚር ስትጠጋ ካያ አይሆንም እያለ እሷን ለማሳመን ሲናገር በአንድ በኩል ናሬ ቆማ እያለቀሰችው ነበረም ዞር ብሎ ናሬን ያያታል። ካያ በጣም ተናደዋል። ከዛ በኋላ ደሚር ጂያን እያየህ ነው፣ ሰው የምትወደውን ነገር ከእጅ ሲወድቅ ሲወስድብህ እንዴት እንደሚያሳብድ እንዴት እንደሚያሳምም እየተመለከትክ ነው ብሎ ይጠይቃል። እንዲህ እያለ ሲጠይቅ በአንድ በኩል ጂያን ደሚር ይውልህ፣ እንደዚህ በማድረግ ምንም አታገኝም፣ ምንም ምታተርፎ ነገር የለም፣ እባክህ ልጅቷን ተዋት በቃ ብሎ እየለመነው ነበረ። ካያንም እየጎተቱት ይዘውት ይወጣሉ። ደሚር እየሳቀ ነበረ። ደሚር በቃ ውጡ፣ ውጡ፣ ውጡ፣ በቃ ውጡ፣ እኛ ጋብቻችንን እንፈጽምበት፣ ውጡ፣ አንፈልጋችሁም እያለ ከዘሪን አጠገብ ተቀመጠ። ይቅርታ አርግልኛውን መቀጠል እንችላለን ይለዋል። ጋብቻ የሚፈጽመውን ሰው ደሜር ይህን ጋብቻ የሚፈጽመው ሰውም እሺ ይንቀጥል እያለ ነበረ። አሁን ከ እየወጣ በአንድ በኩል እነ ከድር በግራና በቀኝ ይዘውታል። ልቀቁኝ፣ በእናታችሁ ልቀቁኝ፣ ልቀቁኝ፣ እኔ ላብድ ነው በቃ ልቀቁኝ፣ ላታበሳጩኝ እያለ ነበረ። ከድር በአንድ በኩል ወንድሜ፣ የተረጋጋ እያለ ይዘዋል። ከዛ ጂያን መጣ። አንተ ተረጋጋ እንጂ ምን ሆነ ነው እያለ ቀስ እያለ ወደ ሱ ሲጠጋ ናሬ ደግሞ ወደ ወንድሟ እየቀረበች ነበር። ናሬ፣ ናሬ፣ ታውቂ ነበረ ናሬ፣ ታሳፍሪያለሽ። ዘሬ እንደምትጋባ ታውቂ ነበረ ግን አልነገርሽኝም፣ አልነገርሽኝም። በጣም ነው የምታሳዘኘው። ከጀርባ ወጋሽኝ ይላታል ካያኒኮ፣ ለሻይን ብዬ ኮኖ ሻይን ምንም ተስፋ አልነበረውም ነበረ። ሻይንም መቼ የማይለቁትም ነበረ። እባክህ ተረደኝ ብላ እየቀረበችው፣ ዞርበይ ዞርበይ ናሬ ዞርበይ፣ እንዳን ቻይነት እህት የለኝም፣ ከዚህ በኋላ እህቴ አይደለሽም፣ ከዚህ በኋላ አላቅሽም እያሏት እየጮ ነበረ። ጃን ቀረብ አለ፣ ከያ ከያ ተረጋጋ ተረጋጋ እያሉ ነበር። ወንድሜ ምን አርግ ነው የምትለኝ ይሁ፣ ለራሴን ነው የማጠፋው፣ ራሴን አጠፋለሁ፣ አልረጋጋም እያል ነበረ። ዲአንተ ተረጋጋ፣ ሰው ሚልና አትሰማም እንዴ ብሎ ጃን ባንዴ ሽጉጥና ወጣዋና በሰደፉ እየመታው ነበረ። ሲመታው ከያ ራሱን ሳተ። ከዛ ጃን ተሸክሞት በቀበቃኛ ኒድ ኒድ እያለ ከያን መኪና ውስጥ እያስገባው ነበረ። ወደ ራሱ ይመልሳል። ተረጋጉ በቃ ይላል ጃን። ናሬ ባንድ በኩል ወይኔ ወንድሜ ትላለች። ሙዛፈር ተረጋጊ ተረጋጊ በቃ እያለ ወደ መኪናዋ እያስገባን ነበረ። ከዛ ጃን ካህን ወንድሙን መኪና ውስጥ ካስገባ በኋላ እሱም መኪና ውስጥ ገብተው በቀጥሳ እየደወለው ወደ አሊያ ነበረ አሊያ እንዳጋጣሚ ሆኖ ስራውን እየሰራች ነው። ድንገት ጃን እየደወለላት ስልኩን ስታይ ትንሽ ደንገጥ አለች። ከዛ ነሳችው፣ ሄሎ እየሰሙኝ ነው ትላለች አሊያ። እርዳታሽ እንፈልጋሉ ቶሎ ብለሽ ነይ እያለ እንዳለ ያጋጠመውን ነገር እየነገራት ከዛ እየጠራት ነበረ። እሺ እሺ በቃ መጣው መጣው ትለዋለች። በሌላ በኩል የደሚር እንዲሁም የዘሪን ጋብቻ እየተፈጸመ ነው ያለው። ዘሪን ያለምንም ከልካይና ያለማንም ግፊት እሱን ለማግባት ፈቃደኛ ነሾ ተብላ ስትጠየቅ እሺ ብላ ለመመለስ ረዥም ሰከንዶች ፈጀባት። ቀላል አልሆነልሽ አላት። ከዛ በኋላ ደሚር ዞር ብሎ አያት። እናቷን ብትሆን ዘሪ ላይ ያፈጠ እየሰጠች ነው። ቶሎ አጭር መልስ እንድትመልስ እየጠበቁ ናቸው። አስጨንቃ አስጨንቃ እሺ የሚል መልስ ሰጠቻቸው። በተለይ ደግሞ ከ ታገቢኛለሽ ወይ ብሎ የጠየቃት ተዝላ ታለይ ነገር መርሳት ለሷ እንደ ዳገት ከባድ ሆነ። ከዛ በኋላ ጋብቻቸው ከተፈጸመ በኋላ ከፈረመችም በኋላ ጀሚል ቀስ ብሎ ቀለበቱን እያጠለቀላት ነው። የራሱንም ቀለበት ራሱ እያጠለቀ እየሳቀ ያያታል። በሌላ በኩል አሊያ ከሆስፒታል እየወጣች ነው። ራመድ ራመድ እያለች ጂያን ስለጠራት ከሆስፒታል እየወጣች በአንድ በኩል ሚኒ ያየቻት አሊያ ቆያ እንደ ቆያ እንደ እያለቻት ነበር። ሚኒ ይባክሽ ቸኩላለሁ፣ እባክሽ ታይም በቃ ብላተ ተር ነበር። ከዛ ሚኔ አረ ቆይ አንዴ፣ ቆይ አንዴ፣ ብዙ ጊዜ ጊዜሽን አልሸማም፣ አንድ ደቂቃ ብቻ አለቻት። እሺ እየሰማኝ ነው ስላለቻ አሊያ ጂያን፣ ስለ ማርያም ነገርሽው እንዴ? ማለት እኔ እንደነገርኩሽ አሳወቅሽው? በማለት ጠየቀቻት። ከዛ አሊያ ኧረ በፍጹም በፍጹም ስትላን ነበረ። አዎ ይና ድድብይ ነበር አየሽ ልክ ነሽ በሁለታችን መሃል መቅረት አለበት። አመሰግናለሁ ስትላን ነበረ። ደስ እንዳለሽ ብለ አሊያ ልትሄድ ነበር እና እስካሁን ድረስ ጂያናን አልጠየቅኩትም እንዳትኝ ስለ መርየም ምንም ነገር አልጠየቅሽ ምንም ነገር መረጃ አላገኘሽም አለቻት። ከዛ አሊያ እንዴ ወይዘሪት ሚኒ ለም ብዬ እጠይቀዋለሁ? ምን አገባኝ ስትላን ነበር እንዴ እናይመለከትሽም ይመለከትሽ ማለት ነው። እንደቀለል ልታዩ ነው አለቻት። ለም ብዬ እና አይመለከተኝም ስትላን ነበር። አሊያ ቆይ አንዴ ቆይ እንደዚህ ጋር ማለት ነው። ታማኝ ነው፣ ነርስ ባርስ ማለት ነው። አንወሻሽሽ በጣም ለማወቅ እንደምትጓጉ አውቃለሁ፣ ግን ልክ ነሽ፣ ለማወቅ መጓጓት አለብሽ ላት ግራ ጋብታት ትታት ሄደች። አሊያ እንደተለመደው ቆመ ብላ ታስባለች። በሌላ በኩል ሻይን ችሎቱ ቀጥሏል። ሻይን የሱ ጠበቃ በቻለው አቅም ሊከራከርለት ሞከረ፣ ግን ምንም ፍሬ የሌለው ነገር ነው። ዳኞቹ የሰዳት አባት ማሙት የተገደለበት ሽጉጥ ላይ የሻይንን የጣት አሻራ እንዲያገኙ እየተናገሩ ናቸው። በደንብ አቃቤ ጌን ነገር እያስረዳ ባንድ በኩል ሻይን ምንም የሚከላከልበት ተስፋ የለውም። ጠበቃውም ቢሆን ማይሆን ነገር ነው ያለ በፊቱ ምልክት እየሰጠው ነበረም። ከዛ በመጨረሻ ሻይን የመጨረሻ ንግግር እንዲያረቅ እድል ተሰጠው። ከዛ ሻይን ምን እንደሚል ግራ ገባው። ዝም ብሎ ያስባል ጠበቃውን እያየው፣ ጠበቃው ጭንቅላቱን ይነቀንቃል። ሻይን የሚናገረውን ተናግሮ በመጨረሻም ፍርድ እንዲወሰድ ነበረ ሀሳባቸው። ሻይን ሊናገር እየተንደረደረ እያለ ግን ጠበቃው በድንገት የሆነ ቪዲዮ ተላከለት። ቪዲዮውን ትንሽ ጫፍጫፍ አየውና፣ ክቡር ዳኛ፣ የሆነ መረጃ ደርሷል፣ ምናልባት ይህን ካሳየችሁ ውሳኔ ይቀየር ይሆናል ብሎ ወደ እነሱ እያስጠጋ፣ ሻይን ምን ተፈጠረ ብሎ እያየ ነው። በሌላ በኩል ዘሪን እንዲሁም ደሜር አሁን ውጤት እየጠበቁ ናቸው። በአንድ በኩል ዘሪን ጨንቋታል። ከዛ ቪዳን ወደ ደሚር ተጠግታ እዩለ ዘሪን ያለችበት ሁኔታ ጥሩ አይደለም፣ በጣም አዝናለች እና በዚህ ምክንያት አንተ እንዳትከፋለችው አራራ ችግር የለም ችግር የለም ብሎ የቪዳንን እጅ እየሳመ ነበረ። ቪዳንም ወደ ልጇ ተጠግታ የኔ ልጅ ጠንከረበ ሁሉም ነገር መልካም ይሆናል ጥሩ ነገር ነው የሰራሸው ብላ እያቀፈቻት ሁለቱም ሲላቀሱ ደሚር እያየ ነበረ። ከዛም ዘሪን እና ደሚር ወደ ቤት መሄድ እንዳለባቸው ይነጋገራሉ። ከዛ በቀጥታ መኪና ውስጥ ገብተው እየሄዱ ነበረ። ቪዳን ልጇ እስኪፈታ ረስ እየጠበቀች ነው። በአንድ በኩል ጂያን ካን ቤት ይዞት መጣ። ከራሱን እንደሳተ ነው። አሊያ መጣች መጣሽ እያለን ነበር። አዎ መጥቻለሁ። ምን ተፈጥሮ ነው እያለችው ነው። ያው እንደምታዩ ነው ይላታል። ከዛ እንዲያረጋገው የሆነ ማደንዘዣ ነገር ልትወጋው ነው። ከእንዲነሳ ያደርጉታል። ከን ሲቀሰቅሰው፣ ወንድሜ ዘሪን ዘሪንን፣ አምጡልኝ እኔ ዘሪንን ማግኘት አለብኝ። ዘሪን ጋር ሄዳ ለብኝ ወንድሜ፣ ባክ እያለው ነበር። ቀስ ብለ አሊያ የወጋቸው ስትወጋው፣ ማደንዘዣ ቀስ ብሎ እንቅልፍ እየወሰደው ነበረ። በቃ እንግዲህ እስኪረጋጋረስ እንደዚህ በየሳቱን ሰጠዋል ትለዋለች። ጂያን በጣም ተጨንቀዋል። ጭንቀቱ አይኑ ላይ ያስታውቃል። ጂያን ያንተ ጥፋት አደለም፣ እንደዚህ ያቱነ ባክ እያለችው

ዞር አለች። ከተቀመጠችበት ተነሳችና ድንገት ከኋላው መጣች። ከዛም በኋላ ታውቃለህ፣ እንዳንተ አይነት ቤተሰብ እንዳንተ አይነት ወንድም ስላሉ ታድሏል እያለችው ነበረም። ከዛ ስለ ዘሪንና ስለ ዝሚር አብረው ማውራት ጀመሩ። ከዛ በድንገት ወደ ወደኋላው መጣችና ትከሻውን ነካ ለማድረግ ሞከረች፣ ልታጽናን ልታጽናናው ከጉኑ ልትሆን። ከዛ ግን ፈራች። ከዛ ግን እንደምንም ብላ ድፍረቷን ሰብሰብ ብታደረግና እጇን ትከሻው ላይ ጣል እያደረገች ነበረ። ቀና ሲል የአሊያ እጅ ትከሻው ላይ እንዳለ ሲያውቅ እየገረመው፣ ከዛ እሷ በቃ ቅድም ስትደውልልኝ ድንገን ነበር የመጣት ስራ ቦታ ማድረስ ያለብኝ ነገር አለ እመጣለሁ አለችውና ሄደች እሷንም ከወንድሙ ጋን ያለው በአንድ በኩል ደሚር ዘሪንን እቤት ይዟት መጣ እቤት ይዟት እየገባ አባቱ ቁጭ ብሎ ቡና ነገር እየጠጣ ነበረ አባዬ ተመልከት እያለው ነበረ ነዲም ከተቀመጠበት ተነስቶ ዝም ብሎ አያት ይህን ነገር ከመጀመሪያው ቀን ጀምሮ ሲቃወም ነበረ አልተቀበለው አባዬ ሰላም በላት እንጂ ልጄን አመጣሁልህ እኮ እያለው ነው ነዲም ግን የሚናገረው ነገር ጠፋው ግራ ገብቶት ይመለከታታል ከዛ ደሚር ነው የበቃ ወደ ውስጥ ምግባ ብሏት ይዟት ገባ ወደ መኝታ ክፍል አብረው ተያይዘው ከገቡ በኋላ በበቃ ረፍት አርጊ ብሏት ሄደ እሱ ከወጣ በኋላ ፈጣሪ እርዳኝ፣ ምን አይነት ሲኦል ውስጥ ነው የገባት? ፈጣሪ እርዳኝ፣ ምን አይነት ጣጣ ውስጥ ነው የገባት? ምንድነው ማድረገው? እሺ ምንድነው መሆነው? እባክ እርዳኝ፣ እያለች አልጋ አልጋውን እየተመለከተች፣ አልጋውን ገና ሰተው ዘግንናት፣ እያራቀችው ነበረ። በአንድ በኩል ኡር በጂያን ድብደባ ከደረሰበት በኋላ አሊያን እየራቃት ነው፣ አሊያን እየፈራት ነው። አሁን ካፍቴሪያ ውስጥ ተገናኙ። ሲያያት ትንሽ ደንገጥ አለ። ከዛ ምንም ሊላት አልፈለገም፣ ተቀመጠ። እሷ ግን ወደ እሱ ቀረበች። ኡር በሆነው ነገር በጣም አዝኛለሁ አለችው። ምነው ገረመሽ እንዴ አሊያ? ምነው ገርሞኛል ምናምን ነገር እንዳት ምንድነው? እኔ እኮ የጂያን ነገር እኮ ቀስ ብለሽ እኮ የሚመርሹ ይመስለኝ፣ ግን እንዳትለማመጁ ይሄን ነገር በፍጹም አይተሽ እንዳላየ ሻቱኝ። አሊያ ምንድን ነው የምታስቢ? ቆይ አላት። ማለት አንተ ግን ይህን ነገር ማድረግ ግን ደግሞ ትክክል አይደለም አለችው። የፈለገ ነገር ስህተት ይሆን መነጋገር የሚባል ነገር እኮ አለ እኮ ገባሽ? ማውራት እንዴ ባለፈው ፍርድ ቤት የመሰከርሽው ነገር በጣም አዝኛለሁ። ጉልበት አይጠቀም ብለሽ ነበር፣ ከዚህ በላይ ጉልበት አለ እንዴ አላት። ከዛ እሷ ግን ኦሪ ይቅርታ አርግልኝ እና ያረከው ነገር ትክክል አይደለም፣ እንዴት እንደዚህ አይነት ቴክስት ለእኔ ትልክልኛለ ምን ማለት ነው ብላ ፊት ለፊቱ ተቀምጠች። በጣም የሚደብር ነገር እንዳደረገ እየነገረችው ነው። ብዙ ጥያቄ ልጠይቃት ሲሞክርም እሷ ይንተና ይመለከተን ከዚህ በኋላ ያገባም ያለችው እሱ ግን ላግዝሽ ስለምፈልግ ነው ብሎ ይከራከራታል። ከዛ አሊያ ከዚህ በኋላ ምንም ነገር አያስፈልግም ብላው ካጠገቡ ተነሳ፣ ልትሄድ ነው። ከዛ እሱ ቀደማ ተዩልሽ፣ ለራስሽ ብዬ ነው፣ በኋላ ልጅሽ ላይ የሚመጣው ነገር በጣም አደገኝ ይሆናል አላት። እንዴት እንዴት ትለዋለች። ፍንጭ ነገር ሰጥቷት ብቻ ትቷት ሄደ። እሷ ግን ምንም አልገባትም፣ ምን እንዳለም አታውቅም። በሌላ በኩል ቪዳን ፍርድ ቤት በረጋ ሆና የሻይን ሁኔታ ተጠባበቃለች በአንድ በኩል ናሬ ምራቅ ብላ እየጠበቀች ነበረ ከዛ ሻይን ትንሽ ቆየት ተብሎ ወጣ እናቱን እያቀፋ ነበር እማዬ እውነት ነው እውነት ነው ዘሬን ከደሚር ጋር ተጋባች ደሚር እጁ ላይ ማስረጃ ስለነበር ነው አስገድዶ እንደዚያ ያደረገው እንዴት እንደዚያ ነገር እንዲፈጠር ትፈቅጃለሽ ብሎ እናቱን እየጠየቃ ነበር ድንጋይ ናሬ መጣች ናሬ ስትመጣ ፊት ለፊቱ ስትቆም ናሬ እንዴ መጣሽ እያላት ተመለከታት ወደ እሷ ቀረበ ናሬ መጀመሪያ ነገር ታውቂ ነበር አለ እንዴት ይን ታረጊያለሽ አላት ሻይን አማራጭ አጥቼ ሆነ ምንም ነገር ማድረግ አልችልም ነበረ አንተ ከእስር ቤት እንድትወጣ ብያን ያደረኩት ተገድጄ ነው ስታስረዳው ከዛ ዝም ብሎ ሻይና እያትና ትክክል እንዳልሰራች እያሰበ ናሬ ሂጂ ሂጂ ወደ ቤት በቃ ሂጂ እያላን ነው። ከዛ እሱ መኪና ውስጥ እየገባ ነው። ሸኔትን የምትሄደው እባክህ ከተረጋጋ ወደ ቤት ሂድ እያለችው ናሬ እናቱም ስትከተለው ማናቸውን አልፈልጋችሁም ዞር በሉ ብሎ መኪና ውስጥ ገብቶ ሄደ። ከዛ ቪዳን ለመጣሽ ለምናት ሂጅም ቆይ ለምሮ ለጊዜ ችግር መፈጥሮኛ ቤት ውስጥ እያለቻት ቪዳን ጮኋባ ጮኋባት። ዞር አለች ናሬ ብቻዋን ቀርታ ነበረ። ድንገት ዞር ስትል ኦስካንን አየችው። ወገቡን ይዞ ቆሟል። እንዲህ ሆኖ ስታየው ተናደደች። ለመጣ አለችው። ለምን መጣ ይመስልሻል ያው አንቺ እንደዚህ ሲፈ ከተፈጠረ ምን እንድትሆኝ ለማየት ነበር የመጣሁት። የተፈጠረውን ነገር ለማየት የአንችን ሁኔታ ለማየት ነበር የመጣሁት አላት። ታውቃለህ ይህም በማድረግ ዋጋ ትከፍላለህ እያለችው ድንገት ወንድሟ መጣ። ጃን እንደመጣ ከመኪና ውስጥ እየወረደ ኦስካን ምን ተፈጥሮ ነው ብሎ እያየው ነበረ። ከዛ ጃን ከመኪና እየወረደ ኦስካን በጣም ፈርቷና፣ እስኪ ና እስኪ አንተ እያሉ ነበረ። ኦስካን የበለጠ እየፈራ መጣ። ናናን አንድ ጊዜ ላወራ እኮ ነው እምፈልገው ና እንዴ እያለ ጃን ይጠራዋል። ኦስካን ግን እየሸሸ ነበረ። ኦስካን ፊት ለፊት ራመድ ራመድ እያለ ነበር። ጃን እየተበሳጨ መጣ። ና ቁም እየጠራሁ እኮ ነው ይለዋል። ጭራሽ ኦስካን መሮጥ ጀመረ። ጃንም ይሮጣል ና ላ በሩጫ ጂያን እያባረረው ነው። ኦስካን በጣም ፈራ። ከዛ ጂያን ደረሰበት። ሲደርስበት በጥፊ መታው። ከዛ ኦስካን እየተንገዳገደ ነበር። ይሄን ግዜ ጂያን ቶሎብሎ በጥፊና በቦክስ እያጣደፈው ነበረ። ሆዱን፣ ፊቱን እየደጋገመ መታው። ከዛ ሽጉጥ ነው እየወጣ ነበር። ወንድሜ ቶቶቶ ቶ ይሄ ምሱ መስሱ ተው ተው፣ በዚህ በዚህ ማይረባ ምክንያት የምን ዋጋ ትከፍላለህ? ፍርድ ቤት አጠገብ እኮ ነን። አዋክ አለችው ናሬ። ከዛ እዚህ ልጅ አጠገብ ከዚህ በኋላ ድርሽ ነው። ወደ ቤት ኒድ። ይህን ሰው ከዚህ በኋላ ማየት አልፈልግም፣ አለበዚያ ነፍሰ ገዳይ ነው የምሆነው። ኒድ በቃ እያላ ነበረ። ከዛ ትከትሏለች። ኦስካን አይኑ አካባቢ እና አፉ አካባቢ ትንሽ እየደማበን ነው። ከዛ ናሬን በአንድ በኩል ጂያን እንሂድ እያላት ግን እኮ ታውቃለው ልካ ይቅር አይለኝም ምንድ ነው የሚለኛውን ሲያየኝ ስትለው ነበረ። ምንም አይፈጠርም ና፣ ምንም አይፈጠርም ቀስ ብለሽ ተረጋግተሽ ይቅርታ ጠይቂያለሽ፣ ሁሉም ነገር ይስተካከላል። በቃ ከዚህ በኋላ እዚህ ልጅ ቤት አትሄጂም እያላት ነው። ግን እኮ ወንድሜ የማየስ ማየሽ ሻትለኝማ ሂጂ ነው የምትለኝ አትፈቅድልኝም በማለት ነገረችው። ምንም ችግር የለም፣ ለእሷን ቢሆን እንዲገባት እናስረዳታለን። ያ ቤት አንቺ የተወለድሽበት ያደግሽበት ቤት ነው ቤትሽ ነው። በቃ እዛ ነው ከዚህ በኋላ መኖር ያለብሽ። ምንም ይፈጠራል ምንም እንጂ ከዛ ቤት አትርቂም። ቢያን ቦርሳሽን አምጪ እያላት መኪና ውስጥ ገብታ ቦርሷን አመጣች። ከዛ ወደሱ መኪና ውስጥ እየገባች ነው። አብረው ይመለሳሉ። ነገር ግን ሻይን ቀጥ ብሎ ወደ ደሚር ቤት መጣ። መኪናውን ካቆመ በኋላ ቶሎ ብሎ እየወረደ ነበር። በጣም ተናዷል። ራመድ ራመድ እያለ በር ላይ የነበሩ ጠባቂዎች አቶ ሻይነ እባክህ ተረጋጋ ይሉታል። ነገር ግን እሱ ዞር በሉ ብሏቸው ወደ ውስጥ ገባ። ወደ ውስጥ እየገባ ደሚር ቆሞ እየጠበቀው ነበር። አንተ የማትረባሻ ለመጥማጥ እኔ ትንዴ ላይ እንደዚህ ነገር ታደረግብኛለህ ብሎ እየቀረበው ነበር። ሻሆ ተረጋጋ እንዴ በእኔ ምክንያት ከእስር ቤት ተለቀቅ ምን ችግር አለው እያሉ ነበር። ድንገት ዘሪን መጣች። ወንድሜ እያለች ወደ እሱ እየመጣች እየተቃቀፉ ነበረ። ዘሬን ምንድን ያረግሺው፣ ምንድን ያረግሺው፣ እንዴት እንደዚህ አይነት ዋጋ ትከፍ ያለሽ ብሎ እያቀፋን ነበረ። ከዛ እያውን ያንተ ነጻ ማለት ነው የምፈልገው ችግሬ ለምን ደስተኛ ባልሆንም ችግሬ ለማንተ ግን ነጻ ካልሆንክ እንደሞት ነበር ምቆጥረው እያለችው ነው ከዛ ዞር ብሎ ደሚርን አየው ሻይን ተናደዋል እህቴን ይዣት እሄዳለሁ ብሎ እየተናገረ ነግር ግን ደሚር ይኸውልህ ሻይን ከዚህ በኋላ ዘሬን የኔ ሚስት ናት ተፈራርመናል ውላለን የትም ይዛት አትሄድም እያሉ ነበረ ደሚር ግን ማንንም አልሰማም ብሎ እጇን ይዘው ከእሱ እየራቀ እየመጣ ወንዶች ፊት ለፊቱ ቆሞ ከዛ ሻይን እጇን ይለቅና የዘሬንን ከእነሱ ጋር መደባደብ ጀመረ ብዙ ስለሆኑ አልቻላቸውም ከዛ ይይዙትና በደንብ አድርገው እየረጋገጡት ይደበድቡታል በአንድ በኩል ዘሬን ደሚር እንዲያቆም እየጠየቀችው ነው ስቆማቸው ስለምን ነው። በአንድ በኩል አባቱም ቢሆን ደሚር በቃ እያለ ነበረ። ደሚር ትንሽ ከተመለከተ በኋላ በቃችሁ እያለ ነበረ። ከዛ ሻይን ከወደቀበት ይነሳና ዘሪን ወደ ቤት እንሂድ እባክሽ፣ እባክሽ እህቴ እንሂድ እያላት፣ እሷ ግን ሻይን በቃ ሂድ፣ ችግር የለም እባክህ እያለች ነው። ከዛ እሱ ልተውሻለሁ እባክሽ ብሎ ለመናት። እሷ በግድ በቃ ሂድ፣ መሄድ አለብህ ብዙ ዋጋ መክፈል ካለብኝ ዋጋ እከፍላለሁ ብላው እንድሄድ ልታደርገው ነው። እየመረረውም ቢሆን ከቤታቸው እያላቀ ነበረ። በጣም ተስፋ ቆርጧል። እሷ ግን ታለቅሳለች። ከጅምሩም የደሚር አባት ይህንን ጋብቻ ፍጹም አልወደደውም። አሁን ገና በነገሮች እየተበሳጨ የበለጠ የከፋን የመጣው ማታ ላይ ጂያን ናሬን ይዟት ወደ ቤት መጣ ሰዳከት። ከዛ በርጋ ስታያቸው እንዴ፣ ምን ተፈጠረ ናሬ? እንዴ መጣሽ? ስላል ነበረ ናሬ። በያሁን ወደ ክፍልሽ ሂጂ። እሞ ለናሬ ክፍሏን በደንብ አዘጋጅላት ሲል ነበረ። እንዴ፣ ጂያን ምን ተፈጠረ? ምንድነው ነገሩ? እያለ ስጠይቅ ከዛ ጂያን እሞ፣ አልሰማሽኝም? ክፍሏን አዘጋጅላት አልኩሽኮ እያለ ነበረ። ፓኪዜና እሞ ይሄዳሉ። ጂያን፣ አትነግረኝም? ምን ተፈጠረ በማለት ስጠይቀው ናሬ፣ ሂጂ ወደ ክፍልሽ በቃ ይላታል። ነገር ግን እሷ ፈርታለች። ችግር የለም፣ ችግር የለም፣ እስካሁን ድረስ ይነቃል ልጅና ምንም አይፈጠርም፣ ችግር የለም ወንድምሽ ሽኮ ነው እንደ ነው ይላታል። ከዛ እሷ ከደሽ በኋላ ሰዳከት ምን ተፈጠረ ስትል ከዚህ በኋላ ናሪዚ ነው የምትኖረው ከዚህ በኋላ ኦስካን የሚባል ልጅ አጠገብ አደርስም ይላታል። ከዛ እሷ እንዴ ባሏ ኮኖሱ በዚህ እኮ ከሷ አጠገብ ነው መሆን የነበረባት ብላ ተናገረች። እማ ያሰሚኝም ይሄ ቤቷ ነው እሺ ብሎ ተናገረ። ገብቶኛ ልጅ ነገር ግን ወደ ሻይን ትሄዳለቻ ሻይን ጋር ባሏ ነው የሚሻላት ብላ ስትናገርም ከዚህ በኋላ ምንም ነገር አያገባኝም፣ ግን ኦስካን የሚባል ልጅ ከዚህ በኋላ የሷ ባል ሊሆን አይችልም። በቃ መሌት አለባቸው ብሏት ገባ። ሰዳከት ደስ ይላታል አይደለም። ከዛ ናሬ ወንድማ ለመጠየቅ ገባች አሊያ ያገኘቻት እንዴት ነው ብላ ጠየቀቻት። ከዛ ደህና ነው አሁን ነቅቷል ልጅና አውሪው አለቻት። ከዛ ናሬ ወደ ወንድሟ እያቀረበች በአንድ በኩል ከያ በጣም ደካክሞን ነበረ፣ መድኃኒቱ አደንዝዞታል። ከዛ ግን የኔ እህት በጣም ይቅርታ እያላን ነበረ። እህቱን ይቅርታ ስትጠይቃት አረንን ይቅርታ መጠየቅ የነበረብኝ ብላ እያቀፈችው ነበር። ሁለቱም ይላቀሳሉ። ይቅርታ ይቅርታ እየተባሉ ነበረ። ከዛ አሊያና ጂያን ቆሞ እያዩዋቸው ነበረ። ከተወሰኑ ደቂቃዎች በኋላ አሊያ ወደ ኪችን መጥታለች። ከዛ ለልጇ ወተት ነገር እያሞቀች ነው። ከዛ ጂያን ይመጣል። ጂያን ከመጣ በኋላ እችን በምታቅልቃ ወተት ማፍላት አይከብድም እያላን ነበረ። ችግር የለም ሌላ ቀን የማደርገው ነገር ነው ትለዋለች አሊያ። ለማንኛውም ግን ያው ስለ ዛሬው ስለ ሁሉም ነገር አመሰግናለሁ እያላን ነበረ። ችግር የለም ችግር የለም ምንም ቻ አታስብ፣ ችግር የለም ከዚህ በላይ ማድረግ ብችል ደስ ይለኛል አለችው። ደስ ብሎት እያያን ነበረም። ከዛ ታውቃለን ናሬን እንኳንም ቤት ውስጥ አመጣት ጥሩ ነገር ነው የሰራው። ጂያን ጥሩ ነገር አርጋለ። እናትም በነገራችን ላይ ቀስ ብላ ይገባት ይሆናል በማለት ተናገረች። ይገባት ይሁን ግን ብሎ ጠየቃት። ቢገባት ማኖሮ ዛሬ እኛ ቤት አመት ባል ነበረ አለችው። እዛ ይስቃሉ። እየተሳሳቁ እያለ በድንገት ወተቱ ገነፈለና ፍንጣሪው እጇን አካባቢ እያቃጠላ ነበረ። ይህን ጊዜ ጂያን እብድ ነበር የሆነው። ኔኒ ቶሎ ቤቶሎ ቤቶሎ እያለ ወደ ውሃው ከወሰደ በኋላ እጇ ላይ ውሃ ነገር ከፍቶ እጇ ላይ የነበረውን ነገር ለማስለቀቅ እየሞከረ እያየ ነበረ። የጂያን እሷን የሚመለከትበት መንገድ እየግረማና ያለው ትኩር ብላ ታየዋለች። ይሁን ነገር እየተካሄደ ነው ያለው ገብቷታል። ስሜት ሆኖ ተስማሉ። ሁለቱ ከዛም በኋላ በቃ በቃ ጂያን እኔ የሆነ ነገር ቀበዋሉ አታስብ እያለች ነው። እሺ እኔም ለሞ ነግራት አለው። ወተት አፍለታ እንድታመጣ ብሏት እየወጣ ነበረ። ከዛ ወደ ክፍሏ መጣች። ወደ መታጠቢያ ክፍል ከገባች በኋላ ከዛም በኋላ እጇን እየቀባች ታስባለች። ግን ሀሳብ የሆነባት ደግሞ የመርያም ጉዳይ ነው። እንዴት አርጋ ስለሷ በደንብ እንድትም እንደምታውቅ ባይገባትም ብዙ ታስባለች። ከዛ ድንገት ወደ ጂያን ክፍል መታ ነበር። ዞሩ ስትል ኮቱን፣ አየች ኮቱን ስታይ ኪሱ ስትገባ ያገኘችው ቁልፍ ነበረ። የቢሮውን ቁልፍ ይህንን ሚስጥራዊ ክፍል ቁልፍ ካገኘችው በኋላ የበለጠ ወደዛ ለመሄድ ጉጉቷ እየጨመረ መጣ። በሌላ በኩል በኩል ከዘሪን ዘሪን እያለ አሁንም እንደደነዘዘ ነበረ ነው ያለው። ዘሪን የእሱ ፍቅር ግን በብዙ ነገር እየተፈተነች ነው። ደሚር ማታ እስከሚመጣ ቀሚሷን ሳታውልቅ ስጠብቀው ነበረ። ደሚርም መጣ። ከመጣ በኋላ ትኩር ብሎ አያት። ከዛ ኮቱን ወልቆ ወደ እሷ እየቀረበ ነበረ። ወደ እሷ እየቀረበ ከዛ እሷ በል በቃ የምታደረገውን ነገር አድርግና ሂድ እያለችው ነበረ። አይኗን ጨፍና አይንሽን ግለጪ ይላታል። እሷ ግን ሆነም እያለቀሰች አይኗን እንደጨፈነች ነው። እሱ ግን እንባ እየተናነቀው ነው የሚያያት። በሌላ በኩል ጃን ከመኝታ ክፍሉ እየወጣ ነው። አሊያ ወንበሯ ላይ ተቀምጣ ስሯን እየሰራች ነው። ያ ጃን የወሰደባት ወንበር እጇ ገባ። ከዛውን ከፈት አድርጎ በሩን ወደ ውስጥ እየገባ የተቀመጠችበትን ሰው ደነገጠ። እንዴ ምን ማለት ነው አላት። ምን ማለት ነው አለችው መልሳ። ይህን ወንበር ከየት አገኘሽው አላት። አገኘሁታ ምን ይመስላል አገኘሁት ጃን አለች ፈልሰስ ብላ እንዴት ልታገኙ ቻልሽ? ብሎ ጠየቃት። ምክንያቱም እኔም በሆነ እንዳንተ እዚህ ቤት ውስጥ ታውቃለህ፣ እኔን በደንብ የሚሰሙኝ የራሴ ሰዎች አሉኝ። ምን ታስባለ እንደምታስብ እኮ ቀላል እኮ አይሆንልህም ከዚህ በኋላ አለችው። ኧረ እባክሽ ይላታል። አዎ አለችው። ኧረ እባክሽ አሊያ፣ ስለ ፈጣሪ እባክሽ፣ ሰው የሚልሽን ስም እኔ ሁል ጊዜ እዚህ ላይ ተኝተሽ ሳይሽ፣ ሁል ጊዜ አንገቴን እንድደፋ ራሴን እንደ ወቅስ እያረግሽ ነው። ምናለበት እንደ ሰው እንኳን አንድ ጊዜ ብተኝ አልጋው ላይ እያላን ነበረ። ከዛ እሷ በቃ ምን ይፈጠራል? ይኸው፣ ምንም እኮ የተፈጠረ ነገር እኮ የለም። ወንበሩን ወሰድክብኝ፣ አመጣሁት እያለችሁ ነበር። በርጋ ቆማ፣ ከዛ እሱ ወደ እሷ እየቀረበ ነበር። አሊያ፣ እኔ እኮ በፍጹም እኮ ወደ አንቺ እኮ ተጠግቼ ይኳ ማራቅ ምን እያሰብሽን ያለሽው? ምን የሚፈጠር ነገር የለም። እንደ ሰው እንደ ጤነኛ ሄድሽ እዛል ጋር ተኝ ባክሽ ብሎ ለምኗት ወጣ። ከዛ የቤቱ ጫፍ ጋ ሆነው በሌላ አቅጣጫ እየተመለከተ አሊያ ቁልፉን ይዛ ታሰብ ጀመረ። የሚኔ በጣም ለማወቅ እንደምትጓጉ አውቃለሁ ብላት አለች። እንዲህ ስትላት በጣም ብዙ ነገር እንደውም የማወቅ ጉጉቷ ጨምሯል። አሁን ጭራሽ ይሄን ታስታውስና ራሷን እየገፋፋች መጣች። ከዛ ወደ ቢሮ ቀጥ ብላ ሄደች። ጂያን ብቻውን እየገባ ወደሚያሳልፍበት ክፍል ከገባች በኋላ ብዙ ነገር ማየት ጀመረች። ፊት ለፊት ብዙ ፎቶች አሉ የባሏ የቦራን ጂያን እንዲሁም የመሳሰሉት ፎቶዎች አሉ። ነገር ግን የሆነ የተደበቀ ነገር አለ በሚል መበርበር ጀመረች። መሳቢያውን እየከፍተች ታያለች፣ ፎቶ ትመለከታለች፣ አንዳንድ ወረቀቶችን ታያለች። የሆነ ለየት ያለ ነገር ፈልጋለች። ከዛ በድንገት የሆነ ነገር ስታነሳሳ ሲዲ እያገኘች ነበረ። ይህን ሲዲ ስታገኝ በእርግጠኝነት የሆነ ነገር አለው ውስጡ ብላ ቀጥታ ከፈተችው። ከከተተችው በኋላ ስትከፍተው ቪዲዮ ላይ የሚታየው ጂያን፣ የእሷ የሞተ ባል ቦራን፣ እንዲሁም ያኔ ደግሞ ካያ ልጅ ነበረ። አንድ ላይ ሆኖ ሲጫወቱ ነበረ። አባታቸውም አዜመ ቢሆን ነበረ። ከዛ በኋላ እነ ጂያን አንድ ላይ ሆነው እነ ሙዛፈር እነ ቦራን ሰብሰብ ብለው እየጨፈሩ ነበረ። አብረው እየተወዛወዙ እየጨፈሩ ከዛ ድንገት የሆነች ሴት ትመጣለች። ተሞሸራ ጃን ትኩር ብሎ እያያን ነበረ። እቺ ሴት ቀስ እያለች ወደ ጃን እየቀረበች እያለ ድንገት የተኩስ ድምፅ ተሰማ። የሆነ ልጅ ነበር ይመጣና የጃንን አባት ደረቱን በተደጋጋሚ በሽጉጥ መጥቶ እዛው ጥሎት እየሮጠ እየሄደው። በቦታ ላይ ተኩስ ሲሰማ ሰርጉ በአንዴ ሲበጠበጥ፣ በአንድ በኩል ጃን በቦታው የነበረችውን መሪያ ቶሎ ለማሸሽ እየሞከረ ነበረ። አሊያ ይንን ከአመታቶች በፊት እዚህ ቤት ውስጥ የተፈጠረውን ክስተት በቪዲዮ ስታየው ደንገጥ ብላለች። ያልጠበቀችው ነገር ነበር የሆነው። አፏን ከፍታ እያየች ድንገት ጂያን መጣ። እንዴ ገባሽ እያለ ነበር ጂያን። ምንድን ነው ይሄ ምንድን ነው እያለችው ነበረ። ዝም ብሎ ይከታተላታል። ከዛ እንዴ ቆይ አባተ ነበር እዚህ እየተገደሉ አለችው። አዎ ይላታል። ቆይ እዚህ ጋር ቦራን አለ ብዙ ሰው እኮ አለ። የማን ሰርግ ነበር ግን አለችው? የእኔ ሰርግ ነበር አላት። ለማምን እየከበዳት ቀና ብላ አየችው። አ መሪየም እሷ ናት የመጀመሪያ ፍቅረ ፓስዋርዱ መሪየም ነበር አለ። ቦራን ቪዲዮን ሲቀርጽ የይለፍ ቃሉ ልብ ውስጥ ያለው ነው ያለው መሪየምን ነበር አለ። የሆነው አለችው። አዎ ይላታል። መሪየም ያንተ ብቸኛ ፍቅረኛ፣ እሷን ብቻ ነው የምታፈቅረው እያለ ገልጭ እያየችው ባየትናነቃት አዎ የእኔ ብቸኛ ፍቅሬ የማፈቅራት ብሎ መለሰላት፣ እያለቀሰ ሁለቱም እየተላቀሱ ይተያያሉ።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 ነገ ድረስ በያላችሁበት መልካም ቆይታ ይሁን።